ብቸኛ ቁጥሮች መተንተን ይህም ተግባር እንስራ። መቶ ሀያ አምስት በብቸኛ አካፋዮች ብዜት ሲገለጽ የትኛውን ይሆናል ይላል። እዚህ ጋር እንስራ። መቶ ሀያ አምስት ለአምስት ሀያ አምስት ለአምስት ሀያ አምስት አምስት ነው የሚሆነው ስለዚህ 125 ሀያ አምስትን ለአምስት እናካፈል፣ 25 ደረሰ። 25ን ደግሞ መልሰን ለ5 እናካፈል፣ 5 ደረሰ። ስለዚህ የነኝን ብዜት ነው የምንወስደው ማለት ነው። 5 ሲባዛ በ5 ሲባዛ በ5 ስንት ሆነ? 5 አይለ ቁጥር 3 ሆነ። ይሄ ይሆናል ማለት ነው አደለ? እዚህ 5 5 ሲባዛ 5 ሲባዛ 5 ስንት ሆነ? 5 አይለ ቁጥር ሶስት ሆነ ማለት ነው። ከዚህ በታች ያሉት ሙሉ ቁጥሮችን በብቸኛ አብዢ ዛፍ ግለጽ ነው የሚለው ይህንን እና እያንዳንዱን ስሩ ነው የሚለው። ለምሳሌ ከዚህ በፊት እንደሰራውት ይህንን እንደሰራውት ማለት ነው እንደዚህ። ይሄኛውንም ስሩ ይህንንም፣ ይሄንንም ሁሉንም ስሩ በዚህ መንገድ። በብቸኛ አብዥ ዛፍ ነው የሚለው። ይሄንን የብቸኛ አብዥ ዛፍ ማለት እዚህ ጋር የምታካፍሉት ለብቸኛ ቁጥር ነው እንጂ ለተተንታኝ አይደለም። ለአራት ለስድስት ምናምን አናካፍልም። ቀጥታ የብቸኛ ቁጥር ብቸኛ ቁጥሮችን ብቻ ነው የምንወስደው። አሁን ለምሳሌ ሁለት ሶስት አምስት ሰባት እያለን እንደዚህ እና ለእናንተውን የሚሰጣቸው ቁጥሮች በጣም ትንሽ ስለሆኑ ከአምስት አይዘሉም። ማለት ብዙ ቁጥሮችን አይደለም የምትጠቀሙት፣ ትንሽ ቁጥሮች ናቸው ማለት ነው። በቃ ከሁለት እስከ አምስት ባሉት ብቻ ነው የምንሰሩት። ለምሳሌ ሰላሳ ስምንትን ብንወስድ፣ ሰላሳ ስምንት ለሁለት ስንት ነው? እንደዛ ነው አይደለም ምንሰራው። አሁን ሰላሳ ስምንትን እንወስዳለን። ለሁለት ስንት ነው? 19 19 ብቸኛ ስለሆነ እንደዚህ ይቀመጣል። ዘጠና ሁለትን ደግሞ እንወስዳለን። ዘጠና ሁለት ለሁለት እናካፍላለን፣ 46 ይሆናል። ለሁለት 23 23 ብቸኛ ስለሆነ ቀጥሎ ነው የሚቆመው። ይደርቃል እዚህ ጋር ሲደርስ ማለት ነው። ምክንያቱም 23 ብቸኛ ነው። እዚህ ጋር 19 ብቸኛ ስለሆነ፣ ቀጥሎ ደግሞ ሁለት መቶ ሀምሳ ደግሞ እስሩ ቢለን 250 ለሁለት ስንት ነው? 125 ለሁለት አይካፈልም። አሁን መጨረሻው ተደማሽ ስላልሆነ ለሁለት አሁን ይሄ ለአምስት ስንት ነው የሚሆነው እ ሀያ አምስት አይደል ይሄኛው ደግሞ ለአምስት አምስት ነው የሚሆነው አያችሁ እዚህ ጋር ሁለት እና አምስትን ብቻ በመጠቀም ነው ሁለት መቶ ሀምሳ ነው የዘረ የተነተን ነው ማለት ስለዚህ እነኚ እነኚ ቁጥሮች ብዜት ሁለት መቶ ሀምሳ ይሆናል ይሄ ማለት ሁለት ሲባዛ አምስት ሲባዛ አምስት ሲባዛ አምስት ይሄ ማለት ደግሞ ሁለት ሲባዛ አምስት ኃይለ ቁጥር ሶስት 250 ይሆናል ማለት ነው። በዚሁ ደግሞ ማንን ነው የምንሰራው? አራት መቶን ደግሞ ስሩ ይላል። አራት መቶን ነው ደግሞ እንዴት ነው የምንሰራው? አራት መቶ አራት መቶ ለሁለት ሁለት መቶ ነው፣ ለሁለት አንድ መቶ ነው፣ በሁለት ሃምሳ ነው፣ በሁለት ሃያ አምስት ነው፣ በአምስት አምስት ነው አያችሁ አሁን እነኚህን ቁጥሮች ደግሞ ስናበዛ መልሰን ስንት ይሆናል 400 ይሆናል ማለት ነው ይሄ ማለት 2 ሲባዛ 2 ሲባዛ 2 ሲባዛ 2 ሲባዛ 5 ሲባዛ 5 ስናደርግ 200 ይሆናል ይሄ ማለት ስንት ነው ሁለት ላይ ቁጥር አራት ሲባዛ አምስት ላይ ቁጥር ሁለት ማለት ነው ምክንያቱም ሁለት ራሱን ስንት ጊዜ ያበዛው አራት አምስት ራሱ ስንት ጊዜ ያበዛ ሁለት ጊዜ ለማለት ነው ስለዚህ ይህንን በዚህ መንገድ ገልጸናል ማለት ነው። እዚህ ጋር ምንድን ነው የሚለው አንድ ተተንታኝ የሆነ ሙሉ ቁጥርን እንደ ብቸኛ ሙሉ ቁጥር ብዜት መግለጽ ይቻላል ይላል። ይሄውና በቃ እችን ሐሳብ ይዘን ተተንታኝን እንደ ብቸኛ ቁጥር ብዜት ማለት ከላይ ያየነው ሐሳብ አለ አይደለ? አንድ የተሰጠን ቁጥር በብቸኛ አካፋዮቻቸው ተንትነን ከዛ በኋላ ያንን እነኛን ደሞ አካፋዮቻቸውን በማብዛት መልሰን ቁጥሩን እንዳመጣ ነው። ይሄ ማለት ለምሳሌ እዚህ ጋር ሁለት መቶ ሀምሳ ለሁለት መቶ ሀያ አምስት ለአምስት ሀያ አምስት በአምስት ደግሞ አምስት ብለን እነኚህን ብቸኛ ቁጥሮች ብቻ አንድ ላይ በማብዛት ሁለት ሲባዛ አምስት ሲባዛ አምስት ሲባዛ አምስት ብለን ሁለት መቶ ሀምሳ ይመጣል እንዳል ነው። በዚህ መልክ ማስቀመጥ በብቸኛ አብዢዎች፣ አሁን በብቸኛ ቁጥሮች ብዜት ነው ቁጥሩን መግለጽ የምንችለው ይሄ ተተንታይ ነው ግን በብቸኛ ቁጥሮች ነው የሚተነተነው ለማለት ነው። እና ከላይ የሰራነው የሰራነውን ሐሳብ ነው የሚደግመው። ይሄን 18 ስምንት አሁን ለሁለት ዘጠኝ ነው፣ ለሶስት ሶስት ነው። ስለዚህ ሁለት ሲባዛ 3 ሲባዛ ሶስት ምን ይሆናል? ይሄው። ቀጥሎ ደግሞ 24 ሀያ አራት በሁለት አስራ ሁለት አስራ ሁለት በሁለት ስድስት በሁለት ሶስት። ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሶስት። ይሄው ሁለት ይሄው ሁለት ሶስት ጊዜ አንድ ቀጥሎ ደግሞ ሀምሳ ሀምሳ በሁለት ሀያ አምስት በአምስት ሀያ አምስት ስለዚህ ማለት ሁለት ሲባዛ አምስት ሲባዛ አምስት። ይኸው። ቀጥሎ መቶ ሀያ መቶ ሀያ በሁለት ስልሳ በሁለት ሰላሳ በሁለት አስራ አምስት በሶስት አምስት ይሄ ማለት ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሦስት ሲባዛ አምስት። ያቹ ተመሳሳይ ነው ማለት ነው። ስለዚህ በብቸኛ አብዥዎች ነው።